በኋላ ከጌታችን ፍቃድ በኋላ ሰበብ ይሆናል ብዬ ያሰብኩት በሀገራችን ሰው የተጻፈ እጅግ ቆንጆ የአረበኛ መጽሐፍ ላስተዋወቃቸው የመጣሁት እሱም ይህ ነው። ጸሐፊው የሀገራችን ሰው በሰነ ምግባራቸው የምናውቃቸው በመረጋጋታቸው ነገራቶችን ስክን ብለው ተረጋግተው ማየት የምናውቃቸው ትልቁ ውስታዛችን አቡ ሓቲም ከዲር ብኑ አሕመድ ይባላሉ። የከሚሴ ሰው ናቸው፣ እዛውን አሁንም ያሉት ታዲያ ይህን መጽሐፍ በቅርቡ በዚህ ሶስት ወር አውጥተው ለህዝቡ አዳርሰዋል። ምናልባት አቅም ያለው የሆነ ሰው ይህንን መጽሐፍ ቢገዛና ቢያነበው ቢጠቀምበት ስላለሁኝና አረበኛ ለማትችሉ ወይም አንብባችሁ መረዳት የሚከብዳችሁ ይህ ኡስታዝ አላህ ይጠብቃቸውና በአማርኛ በድምፅ ፋይል እየተረጎሙ ደረሶቻቸውን እያቀሩ ለእኛም ሪከርድ እያደረጉ በሚዲያ በቴሌግራም ይለቃሉና እና የሳቸውን የቴሌግራም ሊንክ በመውሰድ እዛ ገብታችሁ እንድታወርዱና የተተረጎመውንም እያያችሁ እንድትጠቀሙበት እላለሁ። ምክንያቱም ስለ ሽርክ፣ ስለ ቀብር አምልኮ፣ ስለ ደጋጎችን ማምለክ እጅግ በደንብ የተዘረዘረበት መጽሐፍ ነው። ተቅሪሩ ዓቂደት ሰለፍ ሳልሕ ወተፍኒድ ሹበሒ ዑባደል ቁቡር ይላል መጽሐፉ ታዳ ከርዕሱም እንደምትመለከቱት ሹብሃዎችን ነቅሶ የሚያወጣ በተረጋጋ መልኩ የተጻፈ እጅግ ያማረ መጽሐፍ ነው። ሐቂቀተን ራሳችሁን ከዚህ መጽሐፍ እንዳትነፍጉት። ወላሂ ብዙ ትጠቀሙበታላችሁ። አላችሁ በተለይ እውቀትን ቀመስ ያደረግን የሆኑ ሰዎች የምንል ሰዎች እውቀትን ቀምሰናል የምንል ሰዎች እንጠቀምበታለን። እንሻላ ተፈሉ ባረከላሁ ፊኩም። ተጠቀሙበት፣ ሌሎችንም አስጠቅሙ። የቻልን ሰዎች በየሀገራችን በአማርኛ እየተረጎም ለህዝባችን ዳዋ እናድርግበት። እንደ ደርስ አድርገንም እናቅራው። ኪታቡ ለደርስ የሚመች የሆነ ሆኖ ስለተጻፈ ማለት ነው። ኪታቡ መቶ ሀያ አምስት ፔጆችን የያዘ ይመስለኛል እና መቶ ሀያ ሰባት ፔጆችን የያዘ ነው። ስለዚህ በጣም በጣም በጣም በጣም አጭር የሚባል ኪታብ ነው ማለት ከሌሎች መጽሐፎች አንጻር ስናየው እና ከያዘው እምቅ እውቀት አንጻር ስናየው በጣም በጣም አጭር የሚባል። ስለዚህ አደራ አደራ ይህን መጽሐፍ በመቅራትም ሆነ በማቅራት እንትጋ፣ ለሕዝባችን እንድረስለት። ሰላሙ ዓለይኩም ወረህመቱላህ ወበረካቱ።